ጤና ይስጥልኝ፣ ክቡራትና ክቡራን፣ የዚህ ሚዲያ ቤተሰቦች የሰዓቱን ሁለት መረጃ ወደ እናንተ አቀርባለሁ። ወቅታዊና ትኩስ የሆነ መረጃ በዚህ ቻናል እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ደግሞ የደውል ምልክቷን ይጫኑ። ወደ መረጃው ሳልፍ፣ የመጀመሪያው መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባልሆኑ ፊልሞች ላይ መቶ በመቶ ታሪፍ እንደሚጥሉ ተናገሩ። ሁለተኛው መረጃ ደግሞ የሚያተኩረው ዓለም አቀፋዊ በሆነ ጉዳይ ላይ ነው። እንዲህ ይላል፦ የዓለማችን ግዙፉ የኤሌክትሪክ መርከብ ይፋ ሆነ። እነዚህን ሁለት መረጃዎች ዘርዘር አድርገን እንመለከታለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዓለም ሀገራት ጋር የገቡበትን የንግድ ውዝግቦች በማባባስ በውጪ ሀገራት የተሰሩ ፊርሞች ላይ መቶ በመቶ ታሪፍ እንደሚጥሉ ተናግረዋል። ትራምፕ ለዩናይትድ ስቴትስ የንግድ ዲፓርትመንት ተወካይ ቀረጥ ለመጣል ሂደቱን እንዲጀምሩ ፍቃድ እየሰጡ ሲሆን፣ ምክንያቱ ደግሞ የአሜሪካ የፊልም ኢንዱስትሪ እጅግ ፈጣን ሞት እየሞተ ነው ሲሉ ተደምጠዋል። ፊልም ሰሪዎችን እና ስቱዲዮዎችን ለመሳብ ማበረታቻ በሚሰጡ ሌሎች ሀገራት የተቀናጀ ጥረት ጥፋተኛ ናቸው ሲሉ የውጭ ሀገራት ፊልም ሰሪዎችን በመኮነን ይህም የብሔራዊ ደህንነት ስጋት ነው ሲሉ ገልጸዋል። ከሁሉም ነገር በተጨማሪ መልእክትና ፕሮፓጋንዳ ነው ሲሉ ትራምፕ ትሩዝ በተሰኘው የግላቸው ማኅበራዊ መድረክ ላይ ሐሳባቸውን አስፍረዋል። በአሜሪካ የተሰሩ ፊልሞችን ዳግም እንፈልጋለን ሲሉ አክለዋል። የዩናይትድ ስቴትስ የንግድ ሚኒስቴር ሃዋርድ ሉትኒክ ለአዲሱ ታሪፍ በስራ ላይ ነን ሲሉ ምላሽ ሰጥተዋል። የእንቅስቃሴው ዝርዝር ጉዳይ ግን ግልጽ አይደለም። የትራምፕ መግለጫ ታሪፉ የውጭ አገር ፊልሞችን በሚያመርቱ የአሜሪካ ኩባንያዎች ላይ ተፈጻሚ ስለመሆኑ ግን አልተገለጸም። በዩናይትድ ስቴትስ ስቱዲዮዎች የተሰሩ በርካታ ፊልሞች ከአሜሪካ ውጪ ከፍተኛ ገቢና እይታ በቅርብ ጊዜ ውስጥ እያገኙ ይገኛሉ። እንዲሁም ታሪፎቹ እንደ ኔትፍሊክስ ባሉ አገልግሎቶች ላይ በሚጫኑ ፊልሞችም እንዲሁም በሲኒማ ቤቶች የሚታዩ ፊልሞች ላይ እንዴት ተግባራዊ እንደሚሆኑ ወይም እንዴት እንደሚሰሉ ግልጽ አይደለም። የዩናይትድ ኪንግደም የባህል ሚዲያ እና ስፖርት ዲፓርትመንት የኢንዱስትሪ ተቋም የብሪቲሽ ፊልም ኢንስቲትዩት እና አምስቱን ዋና ዋና የአሜሪካ የፊልም ስቱዲዮዎች የሚወክለው ሞሽን ፎቶ ማህበር በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። የአውስትራሊያ እና የኒው ዚላንድ መንግስታት የሀገራቸውን የፊልም ኢንዱስትሪዎች እንደሚደግፉ ንግግር አድርገዋል። ወደ ሁለተኛው መረጃ ስናልፍ የዓለማችን ግዙፉ የኤሌክትሪክ መርከብ ይፋ ሆነ። 130 ሜትር ርዝመት ያለው የዓለማችን ግዙፉ የኤሌክትሪክ መርከብ ይፋ ሆኗል። በአውስትራሊያ ታዝማኒያ የሚገኘው ኢንካት ጀልባ አምራች ኩባንያ ሃል 096 የተሰኘና 130 ሜትር ርዝመት ያለው የዓለማችን ትልቁን የኤሌክትሪክ መርከብ ይፋ አድርጓል። ፓል 096 የተሰኘው ይህ መርከብ ታዲያ ከ250 ቶን በላይ ባትሪዎች የተገጠሙለት ሲሆን ከ40 4 ሜጋዋት በላይ ኃይል የማከማቸት አቅም አለው። ኢንካት ኩባንያ እንደገለጸው የመርከቡ የኃይል ማከማቻ ስርዓት በኤሌክትሪክ ከሚሰሩ ስምንት የውሃ ጄቶች ጋር የተገናኘ ስለሆነ አቅሙ ከዚህ ቀደም ጥቅም ላይ ከዋሉ የኤሌክትሪክ መርከቦች በአራት እጥፍ ይበልጣል። ኢንካት ኩባንያ ሃል 096 የተሰኘውን መርከብ ቡኩባስ ለተባለ የደቡብ አሜሪካ የጀልባ ኩባንያ ያስረከበ ሲሆን መርከቡ በአርጀንቲና ቦነስ አይረስ እና በኡራጓይ መካከል እንደሚጓዝ ተገልጿል። የኢንካት ሊቀመንበር ሮበርት ክሊፎርድ በዚህ በታስማኒያ ከአራት አስርተ ዓመታት በላይ ለሚሆን ጊዜ በዓለም ቀዳሚ የሆኑ መርከቦችን ስንገነባ ቆይተናል። ሃል 096 ደግሞ እስካሁን ከሠራናቸው መርከቦች እጅግ የተራቀቀውና ግዙፉ ፕሮጀክታችን ነው ብለዋል። መርከቡ አርጀንቲናን እና ኡራጓይን በሚያዋስነው ፕላት ወንዝ ላይ እስከ 2100 መንገደኞችንና 225 ተሽከርካሪዎችን ለማጓጓዝ ሙሉ በሙሉ በባትሪ ኤሌክትሪክ ኃይል እንደሚጠቀም ነው የተገለጸው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ነው ብዬ የመራረጥኳቸውን መረጃዎች በንባብ ወደ እናንተ አቅርበ ያለው ከሰዓታት በኋላ በሌላ መረጃ እስከማገኛችሁ ድረስ በያላችሁበት የዓለም ክፍል ቸር ቆዩ።